እንዳደረግሻት ማለት ነው። ከዚህ በፊት ጓደኛዬ ነሽ ብለሽ ስትነግርኝ የነበረውን ሁሉ ነገር ሚስጥርሽን ሁላ ነው ሚዲያ ላይ የሚበትንልሽ ለባለቤትሽም ሳይቀር ማለት ነው። ያኔ ትዳርሽን ለምታጫትርሽ ኔ ውድ ረሳሽ፣ እንደ ረሳሽ እንደ ትዳርሽንም ታጭያለሽ ገባሽ፣ ሰኢድንም ታጭዋለሽ እንዴት እንዳገኘ

ብራቦ ብራቦ ብራቦ፣ በደንብ እርስ በርሳቸው እንደዚሁ መባላት ጀምረዋል ማለት ነው። እንደዚሁ መባላት ጀምረዋል ማለት ነው። እርስ በርሳቸው እነሱ በእነሱ እንደዚህ መባላት ጀምረዋል ማለት ነው። እንግዲህ ያው ሰኢድን በጥንቁልና እንዳገባችው ያው ተናግራለች ማለት ነው አያንቱ ሰኢድን እንዴት እንዳገባችው፣ በረኪና ብቻ አይደለም። በረኪና ስለጠጣሽ አይደለም ያገባሽ አለ ነገር ብላ እንግዲህ ጉዷን በአደባባይ ዘርግፋዋለች ማለት ነው። ጉዷን በአደባባይ ያያንቱን ጉድ። ሁለት ሚስጥረኛ ጓደኛሞች በዚህ ልክ ሲወራረዱ ማየት፣ በዚህ ልክ ማለት ነው ሲራከሱ ማየት እንደ ጓደኞች ቤተሰቦች፣ ጓደኞቻችሁ ጋር ስትጣሉ ሚስጥር መልካም በነበራችሁበት ጊዜ የያዛችሁትን ሚስጥር አታውጡ አታውጡ። እንግዲህ ያው እኔ ከተናገርኩት ሰይድ ይፈታሻል፣ ትለያያለሽ እያለቻት ነው ያለቻት። ይህን ደግሞ እናስወጣሻለን ማለት ነው አያንቱና ቡኔ፣ ታወጡታላችሁ አንድ ቀን ሁለት እብዶች። እንዲወጣ እኛም እንፈልጋለን ማለት ነው። ሰላም ሰላም ለእናንተ ይሁን፣ ውድ እና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእግዚአብሔር ፍጹም ሰላም ብዝት ብዝት ዝት ይበልልኝ። ለምንድን ነው ግን ሰብስክራይብ ማታደርጉ? የምር ለምንድን ነው ሰብስክራይብ ማታደርጉ? ላይክ ላይክ የለም ጭራሽ፣ ለምን ግን? ላይክ በማድረግ ጀምሩ ቪዲዮን ማለት ነው። ላይክ አድርጉ። በተረፈ እንግዲህ ቡኔ ዛሬ ምን እያለች ነው? ምን እየተካሄደ ነው? ሚስጥሩ ምንድን ነው? በቀላሉ መገመት አያቅተንም ማለት ነው። እሷ የምትለውን እስከ መጨረሻው አብረን እንከታተላለን። ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ደግሞ ዘጠና ስምንት ከመቶ በመቶ ማለት ነው ሰብስክራይብ ሳታደርጉ ነው የምታዩትና የምትከታተሉኝ። ስለምትከታተሉኝ አመሰግናለሁ፣ ግን ላይክ እና ሰብስክራይብ ደግሞ አትርሱ። በተረፈ ውድድ ነው ማደርጋችሁ ማለት ነው። ቡኔ የምላይ ናት። ምን እያለች ነው? ጉዳቸውን ስሙልኝ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። አዩ ወይ ፈርቻት ምናምን ሳይሆን ቤት ነች፣ ቤቷ ውስጥ ነው ይሄ ነገር የተከሰተው። እሷ እንደዛ ልታደርገኝ የቻለችው ቤቷ ስለሆነ ነው እንጂ እኔ አዩ አቅታኝ አይደለም። ለአዩ አንሻ አይደለም አይደለም። ለአዩ እኔ ለማንም አልመለስም ከተነሳብኝ ማለት ነው። ግን ቤቷ ውስጥ ነች። ቤተሰብ ቤት ውስጥ የፈለገውን ነገር ሊያረግ ይችላል። ምክንያቱም ያው ነይ ደውላልኝ፣ ያው ነይ ብትለኝም የሷ ቤት ስለሆነ ምንም ላደርግ አልችልም። ልደርስባት አልችልም ማለት ነው። እና ሰው እንዴት በቤቱ ይመታል? አንድ እሱም ነው ግን ሀሳብ ቢኖራት ኖሮ ማለት በቃ ምን ልበላችሁ፣ ጅልነቷ እናንትኗ እኮ የሚናገረው ምን መሰላችሁ? እንዴት ሰው ሰው እኔ ደውዬላት ነይ ብላ ቤቷ ጠርታኝ መልሳ ሰው እንዴት በቤቱ ይበላል? ሰውን ይባላል? ሰደበችኝ፣ ቤቷ ውስጥ መታችኝ። ግን እኔ አቅታኝ አይደለም፣ ሰው በቤቱ ስለሚከበር ነው። አክብሬት ነው የተውኩት። አንድ ጓደኛዬም ነች። በአንድ ነገር ይሄን ያህል ቶሎ ብዬ ቶሎ ብለን እኔ እና እሷ እንደዚህ አይነት ደረጃ እንደራረሳለን ብዬ በህይወቴ አንድም ቀን አስቤ አላውቅም። በፍጹም በፍጹም፣ አበደን። ልመክራት ነው የሄድኩት፣ እንደኔ በስርዓት ላዋራት ላማክራት አዩ። ምክንያቱም ከዚህ በፊት ለሪልስቴቱን ሱመያ እንግዲህ አላት ታውቃላችሁ፣ በራሷ ቤት አላት እና ለምበራሽ ቤት ስማ ታስደርጊም ነው። ስሟ ስሟ በራሷ ቢሆንም የተከፈለልሽ ብር ግማሽ ነው ራሷ ነች እንግዲህ በዩቲዩብ ላይ ሰይዶ የሆነ ነገር ምናምን ሊሆን ይችላል፣ ሊጎዳ ይችላል። ስለዚህ ለኔ ቤት እንዲኖረኝ ይፈልጋለሁ ምናምን ብላ ከዚህ በፊት ያው ጓደኛዬ ነች እንግዲህ። የጓደኛዬ ገመና በአንድ ቀን አውጥቼ የምናወራቸውን ሚስጥሮች የምታዋራኝን የምትነግረኝን ሁሌ ደውላ የምትነግረኝን ሚስጥሮች በአንዴ ላውጣ ማለት አልችልም። በጣም ነው የተናደድኩባት። በጣም ነው ያናደደችኝ። በጣም ከልክ በላይ ነው ያናደደችኝ። እኔ ግን ያው ብዙ ነገር እሺ ብዬ ታገስኩኝ፣ ላልፍም ሞከርኩኝ። ግን እውነት የምቱን ጭራሹን ይለፍ ጭራሹን አልፎ ቪዲዮ ቀርታ አለች ማለት ነው። ቪዲዮ ቀርታ ምን ብታለጥ ነው ለባለቤት የሰጠችው? ባለቤት ደግሞ ጭራሹን በኔም ላይ በሱም ላይ በኔ ዩቱብ ላይ በሱ ዩቱብ ላይ ለቀቀ ማለት ነው። እንግዲህ ሰው የተመታበት ዩቱብ አይለቀም በዩቱብ ላይ አይለቀም እ እና ሰው እንዴት ይሄን ያህል ደረጃ ይደራረሳል? እየካደኝ ያለው ጭራሹን እዚህ ጋ ባለቤቴ ነው የንን ቪዲዮ ከሰጠችው በኋላ ጭራሹኑ የን ቪዲዮ ለቀቀው። እንኳን ደስ ያለ፣ እንኳን ደስ ያለ። ድሮም የኔን ጉዳር ማለት እኔ እውነት በመጎዳቴ ይሄን ያህል ደስ ብሎ ከሆነ በጣም አመሰግናለሁ። እዚህ ጋ ልናገረው የምፈልገው ይሄንን ነው። በጣም አመሰግናለሁ፣ በጣም። አንተ ሁሌ እኔን የጎድና ምናልባት ጭራሹን ጭራሹን መተህይ ድጋሚ ደግሞ የተመታውበትን ቪዲዮ አስደስቶ በመልቀቅ በጣም አመሰግናለሁ። እና እኔ እናንተም እንግዲህ የመጨረሻችን ይሆናል ማለት ነው። እኔ እናንተም እዚቹ ጋር ያበቃልና እኔ ልነግርህ የምፈልገው ይሄንን ነው። ብዙ ጊዜ እውነት ባለቤቴ ነው ብዬሽ አክብሬያለሁ፣ ብዙ ነገር አልፌያለሁ። ግን እንደዚህ አይነት ነገር ልታገስ አልችልም፣ ላልፍ አልችልም። ሽ ገባ ልንገረ እዚህ ጋር ላስጠንቀቅ። ሁለተኛ እጅን አንስተ ሰንዝረ እኔን አንድ ነገር እኔን አንድ ነገር ለማድረግ ብትሞክር፣ እንግዲህ ይሄንን ቪዲዮ አንተ ጋር ሊደርስ ይችላል። ይሄን ይሄ ቪዲዮ እንግዲህ አንተ ጋር ሊደርስ ይችላል። አበደን በሚዲያም ላይ ስለሚለቀቅ የሆነ ነገር ልታረገኝ ብትሞክር፣ እኔም አንተን እንደማለቀ እንድታውቅ ፈልጋለሁ። ከዛሬ በኋላ አንተም ጠላቴ ነህ፣ ጠላቴ ሆነሃል። ደግሞ ማውራትሽን አቁም ይብልሃል። እንደውም ማውራቴ አሁን ነው የሚቀጥለው፣ አሁን ደስ እያለኝ የሚቀጥለው፣ ደስ እያለኝ ማለት ነው። አንጀቴ ቅቤ እየጠጣ አይደል? ድሮ ለአዩ ብቻ ነበር፣ ለሱመያ ብቻ ነበር የማግዘው። አሁን ግን ይበቃል። ስለዚህ አዩኝ አዩ፣ ጭራሹኑ መቼስ እኔና እሷ የትም አንደራረስም፣ ግን አሁን አሁን የመጨረሻችን ሆነ አልሆነም፣ እሰራላታለሁ። እንዳረገችኝ አትቀርም። የፈለጋችሁ ሰዎች ልታረጉላት ትችላላችሁ። እሷም እንደፈለገች ልታዩው ትችላለች። ግን አንላቀቅም፣ በቃ ከማንኛቸውም ጋር አንላቀቅም። ከዛሬ በኋላ በቃ ይሄ ቪዲዮ ሁላችሁም ጋር ይደርሳል፣ ታይቷላችሁ። መቼም ከማንም ጋር አንላቀቅም ከዛሬ በኋላ እንደውም ይቀጥላል፣ ሁሉም ነገር ማለት ነው። እንደፈለገ በፈለገው አይነት መንገድ ነው የሚቀጥለው እና እንግዲህ ተመልካቾቼ ተናድጄ ነው ማለት ያው፣ በእናንተ ሳይሆን ታውቃላችሁ እንደገና በባለቤቴም ንዴት አለብኝ። ጭራሽ በዚህኛው በአዩ ጓደኛ፣ እንግዲህ ጓደኛ አይነች ብዬ በመከርኳት ጭራሽ አልፋ እጄ ነከሰች፣ የመካሬን እጅ ነከሰች ማለት ነው። እሺ። እና ለዛ መልሷን ታገኛለች፣ የመልስ ምቷንም ታገኛለች እንደምንም ማለት ነው። ስለዚህ አሁን ደግሞ ባጭሩ ለአዩ እደውልላታለሁ እና ጉዷን እነግራታለሁ ማለት ነው።

ሄሎ እሺ፣ እባክሽ ስልክ አነሳሽ። ደግሞ ደሞ አንቺን ምን አድርጊ ነው ምልሽ? እኔ ከአንቺ ምን ተጠብቆ ነው ንን? አንቺን የሆነ ነገር አድርጊልሽ የምችለው ምንድን ነሽ አንቺ? የንንያል አን አንን እኔ አንቺን ምን አድርጊ ብዬ ነው? ምን አድርጊልኝ ነው ምልሽ? ሲጀመር ማለት ነው ምንለሽ? እና ነው ምን አድርጊልኝ ምልሽ? ሰባብር ሰባብራሽ የምታስቀምጨው አያዩ፣ አልተዋወቅንም ማለት ነው። ጓደኛዬ ነሽ ብዬ ነው ብዙ ነገር ያለፍኩሽ፣ ገባሽ? ብዙ ነገር ብዙ ነገር አለፍኩሽ። በቀደምም ይውልሽ ልንገርሽ፣ አክብሬሽ ነው ተውኩሽ። ገባሽ? ቤት ውስጥ ነሽ፣ ቤቷ ውስጥ ነሽ ብዬ ነው አክብሬሽ ዝም ብዬ የወጣሁት። ግን ታያታለሽ፣ ቤት መጣልሻለሁ ነጋንቺ ቤትሽ ቤትሽ ስለሆነ ነው አክብሬሽ። አው ከደበደኩሽ በኋላ ቤትሽ አክብሬሽ ቤትሽ ስለሆነ ነው አክብሬሽ። ወጣሽ ብለሽ ልትሄጂ ነው? አልፈልግም፣ ሲጀመር ይዋጣልናል። አልገባሽ ነው። እናንቺ አንላቀቃትም። ምን ነው ፈራሽ? ፈራሽ፣ ነይ ፈራሽ ድሮም የፈሪ ነገር አይታወቅም። እስኪ ወኔና ልብካለሽ አውሪና ነይ። አንቺም ድንጋይ አልተባልሽም፣ ባለጌ ጭራሽኑ። እኔ ጓደኛ አይነት ብዬሽ በመከርኩሽ ነው አይደል? እንደዚህ አልፈሽ ዘለሽ እኔ ነከሽኝ። ታያታለሽ ደግሞ ይደባደብ ይዋጣልናል። አልኩሽ እኮ ደግሞ ስጀመር፣ አለቅሽም። ይኸውልሽ አለቅሽም። ገባሽ? ከከ፣ ምን ነው ባሌን እኮ አላገባሽውም። ለእሱ የምንነግሪው ገባሽ? ላገባሽው ባልሽ መናገር ትችያለሽ። ደግሞ እሰራልሻለሁ፣ እሰራልሻለሁ፣ የፈለግሽውን ነገር ምንም ነገር አታመጪም፣ እሰራልሻለሁ። ዘጋችብኝ ጭራሽ በኔ ላይ ስልክ በኔ ላይ ስልክ ጭራሽ ይሄን አልኝ። ተላላቅለ ለነገሩ እውነታለሽ። እኔ ላይ እጅ ሰነዘርሽ። እኔ ላይ ወይኔ፣ ነኢማ፣ ወይኔ ቡኔ፣ ወይኔ ቡኔ፣ ወይኔ ቡኔ፣ እውነታ አዩ። ሰባብሪ ነው ማስቀምጥሽ። ሰባብሪ አሳይሻለሁ ትሰሚኛለሽ አዩ? እኔ ላይ ስልክ ጆሮዬ ላይ እንደ ሰጋሽ ማለት ነው። እኔ እግርሽን ሰባብሬ ነው ማስቀምጠሽ። ታገባሽ በክራንች እንድትሄጂ ነው ማድረግሽ። ስራ አለብኝ፣ ቦታ የለኝም። ልንገርሽ ልንገርሽ፣ ይኸውልሽ እንደውም እንዲህ እንዳደረግሻት ማለት ነው። ከዚህ በፊት ጓደኛ ይነሽ ብለሽ ስትነግርኝ የነበረውን ሁሉ ነገር ሚስጥርሽን ሁላ ነው ሚዲያ ላይ የሚበትንልሽ ለባለቤትሽም ሳይቀር ማለት ነው። ያኔ ትዳርሽን እንደምታጫትርሽ ኔ ውድ ረሳሽ ሁንዴ፣ ረሳሽ ሁንዴ። ትዳርሽንም ታጫለሽ፣ ገባሽ? ሰኢድንም ታጫዋለሽ። እንዴት እንዳገኘሽን ሰኢድን እኮ እናቃለን፣ ማንኛችንም አቃለሁ። ደግሞ ታቂያለሽ፣ እንደማቅ ታቂያለሽ በዚህ ራሱ አንቺ ነሽ። እኔ እኔም ክፉ እኔ እኔ አንቺ ነሽ ወሬኛ። በዚህ ራሱ ሰውዬ ሲቸገር ብቻ አይደለም አንድ ላይ የሚገናኘው የሆነ ችግር ሲፈጠር ለችግር አታወሪም። አሁን እንዲህ ከምታወሪ ምላሳም ከምትሆኝ እኔ ይዋጣል መዋጣት ይዋጣልናል። ግን ይኸውልሽ ሚስጥርሽን ነው በሚዲያ እምዘገዝክልሽ እማወራልሽ እምናገርልሽ ገባሽ። አንቺ አንቺ አዩ ረሳ ረሳ ሚዲያ ላይ እኔ ከፍለሽ ሚዲያ ላይ አውጪ ብትጠረቂ እኮ አንቺ፣ ከፍለሽኝ እኔ ስለ አንቺ ሚዲያ ላይ ላወጣ እኮ ጠብቂ፣ ጉድሽን ሚዲያ ላይ ጠብቂ፣ አንድ በአንድ ነው የምሰገዝክልሽ። አልኩሽ እኮ በቃ እናገርልሻለሁ፣ ጠብቂ። ትዳርሽን ነው የፈተሽ የምትቀመጭ። እኔ እንደዚህ እንዳደረግሽ አርፈሽ አትቀመጪ። እ ገባሽ አሳይሻለሁ። እንግዲህ አይታችኋል። ወይኔ ቡኔ ወይኔ ቡኔ እ ጭራሽ አዩ እኔን እንዲ ለማለት በቃሽ ማለት ነው። ያኔ ቁጭ ብላ አልቀሳ ተነፋርቃ ሚስጥሯን ሁሉ እንዳልነገረች ነገረች። እንዴት ሰኢድ ምን ሰኢድን እንዳገባችሁ እኮ አይ፣ በረኪና ብቻ ጠጥታ አቋ አይደለም ስንትና ስንት ሚስጥሯን ይዤ አቅፌ የተቀመጥኩት አላወቀችም። መሳሪያዋ እንደሆንኩ አላወቀችም። መንቀሳቀሻዋ እንደሆንኩ አላወቀችም። መንቀሳቀሻዋ የእሷ እግሯና እጇ ብቻ ይመስላት ነበር፣ ግን አላወቀችኝም። እንደውም ሚስጥሯን ዝርክርክ ብትንትና አድርጌ ነው የምናገረው። ያኔ ከሰኢድም ጋር ትለያያለች። እኔን እንዲያርግ አልለቅም። ጭራሽ ለባልሽ ነው የምናገረው። ከባልሽ ጋር ነው እንጂ ከአንቺ ጋር ንግግር የለኝም ባሌ ጋር እና እንግዲህ አሁን እማደርጋትን እኔ አውቃለሁ ማለት ነው። እማደርጋትን እኔ አውቃለሁ፣ እንዴት እንደማደርግ እኔ አውቃለሁ። ስለዚህ እንደው አዩን እኔ ደ እንግዲህ እንደምትሰሙት ነው ማለት ነው። እንደሰማችሁት ነው። ያው እንግዲህ አለቃትም። እምቢ ካለች ደግሞ ጉዷን ሰይድን በረኪና ስለጠጣችው ብቻ አይደለም፣ እንግዲህ የሆነ ነገር አድርጋ በሆነ ነገር እንግዲህ እንዳገባችው ያንን ነገር ይፋ አወጣለሁ ወይ ደግሞ ሚዲያው ላይ እዘረግፈዋለሁ እያለች ትገኛለች ማለት ነው። እኛም እንጠብቃለን። የያንቱ አክስት፣ የያንቱ አክስት እንጠብቃለን ማለት ነው። እንጠብቃለን። በደንብ ልቀቂው ማለት ነው። ምን ፈልገው ማለት ነው። ሚስጥሩ፣ እንጠብቃለን እኛም። ሚስጥሩ ደግሞ ግልጽ ነው። ምንም ሚስጥር የለውም። እሱ በእያንዳንዱ ንግግራችሁ ውስጥ የሚነገር ነገር ስላለ ለእኛ ሚስጥር አይሆንም ማለት ነው፣ ግልጽ ነው። ስለዚህ እንግዲህ ሰኢድ ይህን እንኳን እያየ ይህን እንኳን እየሰማ ይህን እንኳን እያወቀ ጭራሽ ኮርትም ትም ብሎ ተቀምጦ ጭራሽ ነው መርን ያንገራግራል ማለት ነው። ሰኢድ ያስፈራራል እንዴ እንዴት እያለ ጭራሽ አበዛው ማለት ነው። እና እንግዲህ ምንም ልንል አንችልም እንደዚህ ናቸው ማለት ነው፣ እንዳያችሁት ነው ሁሉንም ነገር እርስ በእርሳቸው ተናክሰዋል። ሌላው እንግዲህ ቡኔ ሱመያን ገና መስደብ የምችላለው ምን ምን ምን ምን ብላ ጸያፊ ቃላቶችንም ተናግራለች። ብታርፊ ነው የሚሻልሽ ማለት ነው። እሺ ብታርፊ ነው የሚሻልሽ፣ ዋጋሽ እንዳይሰጥሽ እረፊ፣ ዋጋሽ እንዳይሰጥሽ። ዋ ብያለሁ፣ ከዚህ በፊትም ተነግሮሻል። ዋ ብያለሁ በንግስቷ ላይ ያፍሽን ብትከፍች ማለት ነው። እናንተ መተታሞች ብታርፊ ነው የሚሻልሽ፣ ማለት ነው እሺ። እዚያው መትቱ እናንተ። ጉዳችሁ እኳ አየን፣ በቃ ከዚህ በላይ ምንም ሊያስፈልገን አይችልም። በቃ አለቀ። ስለዚህ ይህን ነው ልንላችሁ የምንችለው ማለት ነው። እና በደንብ ተባሉ፣ በደንብ ተጫረሱ ማለት ነው። አንዳችሁ የአንዷን ጥርስ አራግፏት እና እስኪ እንያቸው የምር ይዋጣላችሁ፣ እንያችሁ ማለት ነው የምንፈልገው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ አይረሳ። ላይክ ላይክ ላይክ ላይክ እያደረጋችሁ ወዳችኋለሁ። ባይ ባይ።